ኑ አብረን እንደ ዋለ የገጠር ቢሎ ኪሎ አቻለ እዚህ ጋ እየጠረግን ነው። ጋር እዚህ ጋር በት አንስተን እንትን ላይ እየለጠፍን ነው። እንደዚህ ነው የገጠር ጽዳት ነው። ኑ ቶሎ ኖ ኖ የገጠር ናፈቃችሁ። እዚህ ጋር በት እያነሳ ያነሳ ነው። ቪዲዮውን እስከ መጨረሻው እዩት። አሰላሙ አለይኩም የዩቲዩብ ተከታታዮች እንደናችሁ እዚህ ጋር በዚህ እንግዲህ እያነሳሳሁ ነው። እስከ መጨረሻው የገጠር ፍሎግ እስከ መጨረሻው እዩት። ቪዲዮውን ትወዱታላችሁ በእርግጠኝነት ማለት ነው። እንግዲህ እስከ መጨረሻው ያሉ ቪዲዮውን፣ በጣም ቆንጆ ቪዲዮ ነው። እንግዲህ የገጠር አዋዋል፣ ጽዳት ምናምን የሚያሳይ ቪዲዮ ነው እና ትወዱታላችሁ። እናንተም እስከ መጨረሻው ይት ላችኋለሁ፣ ጋብዛችኋለሁ፣ ጋበስኳችሁ ማለት ነው።

አዘጭ የጨረስኩ ብዬ ከታች ሊሄድ ስለ ተበላሽ አለችኝ፣ እና ተበልሼ ድጋሜ በእንጨት ወደታች ወደታች በዩ አልጸዳም በደንብ ማለችኝ፣ እና እህቴ እዚህ ጋር በእንጨት ትንሽ ወደታች ወደታች በዩ ሲጠረግ አይረብሸንም ብላኝ፣ እህቴ እዚህ ጋር በደንብ በእንጨት በቱን ካነሳው በኋላ በእንጨት ባገዳ ወደታች ወደታች አልኩት። እዚህ ጋር ከታች በኩል ያለውን ጨርሼ ወደ በሮቹ ማደሪያ ጋር እየሄድኩ ነው። እዚጋ ታችም ከላይም ነው ከብቶችን የሚያድሩት እና በሮች ለብቻ ላሞቹ ለብቻ ነውና የሚያድሩት። እዚጋ የበሮች ማደሪያ በኩል ነው፣ በታሽ በኩል ያው ላሞቹ ደግሞ ከላይ በኩል ነው የሚያድሩት። በሮች ጠባቂ ናቸው። ከታች ያለው መንገር ነው፣ ከብት ከላይ ወደ ላይ ወደ መንደር የሚከድበት ወደ ታች የሚከድበት መንደር ነው መንገድ ዳር ስለሆነ በሮች መንገዱ በሩ ጋር ነው የሚያድሩት፣ ያው ላሞቹን ጥጆቹን ለመጠበቅ እዚህ ጋር እንግዲህ በቱን እያነሳ ነው። በሳህን ነው የሚነሳው ራሱ የሚያነሱበት ተዘጋጅቷል። ይሄ ግን በነገራችን ላይ የእናትና የአባቴ ቤት ነው። ያው እዛው አካባቢ ነው የምኖረው። ግን ቢሆንም ያው እነሱ ጋር ነው እዛው ነው የምኖረው። አንዳንድ ቀን ሄዳለሁ ምናምን፣ በሳምንቱ ለጊዜ ሄዳለሁ። ያው በሉት እዛው ነው። እዚህ ጋር ነሳስቼ ወደታች ይጣላል። መጣል ሳይሆን ይቀመጣል። ከዛ ሲደርግ ኩበት ይሆናል። ኩበት ማለት እበቱ ሲደርግ ኩበት ነው የሚባለው፣ እና ከዛ ምጣር ምናምን ይጋገርበታል። እያነሳውን ነው በሳህን በሳህን እያደረግኩኝ። ይህ የምታይ ጭር ለራሱ በደንብ ረፏ ማለት ያለበት፣ በአንድ ላይ መጠረግ ይቻላል፣ ግን እበቱ መነሳት አለበት። በአንድ ለምን አይጠረግም ካላችሁ፣ እበቱ ለብቻ መነሳት አለበት። ምክንያቱም እበቱ ያገለግላል ሲደርግ እንዳልኳችሁ ለመጣት መጋገሪያ ያገለግላላቸዋል። እዚህ ጋር ይሰጣል ማለት ነው። አሁን እንደምታዩ እዚህ ጋር ሰጣሁት። ሌላው ግን ይሄ ጭዱ ምኑ ምኑ ተጠራርጎ ለብቻ ቆሻሻ ቦታ ነው የሚጣለው። ከዛ ደግሞ እበት ተለቅ ተለቅ ያለበት ከሆነ ደግሞ ልክ እንደምታዩ ይመረጋል። ይሄም ማለት ነው ደግሞ የፍየል ጉረና የህክትነ ነው። እዚህ ጋር ከዛበቱን እንትኑ ጋ ግግዳው ላይ እየለጠፉት ነው። ትንሽ ቀልቶኛል። ያው እቼን የምለጥፋ ና ተቀረችኝ። ምክንያቱም ተለቅ ተለቅ ያለበት ይለጠፋል ግግዳ ላይ ደርኳቸው። ይህ እንደምታዩት እዚህ ጋር የተፈረፈረውን ደግሞ ለብቻ ለብቻ ነው የሚሆነው። ምሳሌ አሁን እበቱ ተለቅ ተለቅ ያለ ግርግዳ ላይ ይለቀፋል። ከዛ ደግሞ እንደዚህ ፍርፍርፍር የሚለው ለብቻ ይደረጋል፣ ይሰጣል ማለት ነው እሱ። ከዚያ ይሄ ይሄ ቦታ ማለት ነው እየተሰጣ ነው። ሲደርቅ ይቆሰቀሳል እላቸዋለሁ። እና አሁን ይሄ እንደምታዩት ይሄ ይጸዳል። ምክንያቱም እንዳልኳችሁ አሁን ይሄ ለብቻ ለብቻ እበቱ መሆን አለበት። አላደለ ግደታ ጸጥት ማለት አለበት። አቧራ ነው ፀሐይ ነው። ግን እንደምታዩት ምክንያቱም ከብቶቹ ከወጡ በኋላ ነው ጸደደት የሚለው ላችኋለሁ። እንግዲህ አጸዳድቼ እዚ ጋር በቱን አነሳስቼ ጨረስኩኝ እያያችሁ ነ ቀጣይ ደግሞ መጥረግ ነው የሚሆነው እና ውስጥ አለ ደግሞ ውስጥ እየገባሁ እያያችሁኝ ነው። እዚ ጋ ገባሁ አያችሁት ገና ይጸዳል። ጠሞብጠርለን እዚህ ጋር ፍየል በጎች እና ከብቶች ገና እንትኖች ገና የተወለዱ ከብቶች የሚያድሩበት ነው። ከላይ ቆርቆሮ አለ። ቤት ውስጥ ነው፣ ውጭ ላይ አይደለም። ክረምት ጭራሽ እዚህ ውስጥ ነው የሚያድሩት። እና ረጅም ነው፣ ካሜራውን ትንሽ እንትን ስላልኩት እና ረጅም እንትን ውስጥ ነው ቤቱ ማለት ነው። እዚህ ጋር እራት የተሰጠው አገዳየ መለቃቀም አለባት። እዚህ ጋር እያችሁት ጣራው ቆርቆሮ ምናምን ትልቅ ነው እንትኑ። ካሜራው ትንሽ ያስመስለዋል እንጂ ትልቅ ነው ቤቱ። ረጅም ነው እና እዚህ ውስጥ ነው የሚያድሩት። መገዳውን እየለቃቅማ መውጣት አለባት። ለእራት ምናምን ይሰጣሉ። አህያዎች አሉ ምናምን። ግድ ነው እዚህ ጋር እበቱን ለመነሳሳት ማለት አለበት። አገዳው እና በቱ አሁን ሲጠረግ እኩል አንድ ላይ አይጠረግም። አገዳው ለብቻ መነሳት አለበት፣ በቱ ደግሞ ለብቻ መነሳት አለበት። ግድ ነው ማለት ነው። ከዛ ይሄንን ከተነሳ በኋላ ደግሞ ለብቻ ነው ደግሞ የሚጸዳው። ሁለት ሁለት ዙር ነው የሚጸዳው ማለት ነው። ምክንያቱም እበት ለብቻ ይነሳ አገዳ መጀመሪያ ይለቀቀማል። ምናምን አሁን እንደምትወያድ ደግሞ እበቱን በሰሃን እያደረገች እዚህ ጋር ደግሞ እየጠረግነ ነው ማለት ነው። አያችሁት። በዙ ከተነሳሳ በኋላ እንደዚህ መጠረግ አለበት ግድ ነው። ፏ ማለት አለበትና ከፍ ከሄዱ በኋላ ከተፈታቱ በኋላ አንድ ሁለት ሰዓት ሶስት ሰዓት ላይ ነው እንደዚህ እየጠረግን ያለ ነው። የሚጠረገው ደግሞ የሚጠረግበት መጥረጊያ ያያችሁን ነው። ከዛው ከቤቱ በታች ቆረጥ ቆረጥ ተደርጎ ነው የሚጠረገው እና በጣም አቧራ ነው እንግዲህ የሚቦለው ሽንት አለው የከፊ ሽንት አለው የፊገሎች አሉ ምናምን ፍግ ይባላል። ያ በጣም ነው የሚሸተው ና ወደ ከከተማ ጽዳት የገጠሩ በጣም ይከብዳል። ምክንያቱም ይሄ የሚቦለው ቡላ ኖርማል አቧራ አይደለም። ምንድን ነው ምንድን ነው ፍግ ነው ገባችሁ? ለዛ ነው የሚከብደው እንጂ በቃ ጽድት የማድረግ ያረብስምና እንደ ገጠር ጽድት ሲ በጣም ነው የሚያምረው ይሁት አያችሁት እያንቀሳቀስኩ ነው ካሜራው። ይኸው ይኸው እዚህ ጋ ካሜራውን እዚህ እያስጠጋሁ ነበር እና ይኸው እየጠረግ እኔ እሷ እየጠረገች ነው እኔ ቀረብ እያረግኩ እያሳየኋችሁ ነው። ሲጠረግና ሳይጠረግ ያለው ልዩነት በጣም ልዩነት አለው። በጣም ነው የሚያምረው። በቃ ረቢስና አንዳንድ ጊዜ ገጠር የገጠር እንትን የገጠርም ስታጸዱ ገጠር ኑሮ ምናምን ደስ ይላል። ያለው ኑሮ ትንሽ ቢከብድም ማለት ነው ያየችው ነው እዚህ ጋር እዚህ ጋር እዩ። አፋችን እንፍናርግተ ነው በጣም ነው የሚጨሰው። እና አንድ ጊዜ የሆነ አላጋ ሲጨ ይሄ ሲቦል ባፋችን ይገባል። እኔ አፊ ውስጥ በጣም ነው የገባው። እና ግን በነገራችን ላይ በገጠር ወይሎክ በጣም ደስ ይላል። አዋዋሉ ምኑ የሆነ ቀለል ያለ ኑሮ ነው ነው ነው ምን የምንኖረው። እዚህ ጋር ጸዳር ተጨረስ ሁሉ ነገር እዚህ ጋር እና ደግሞ የምነግራችሁ ነገር ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮውን እስከ መጨረሻ እዩልኝ፣ አበረታቱኝ። ተዝታም ያለባችሁ ይህን ቪዲዮ እስከ መጨረሻ ካያችሁት እዚህ ትደርሳላችሁ። ላችኋለሁ ከተጸዳ በኋላ ይህን ይመስላል። አያችሁት